ሔዋን ጌታ አዳምን ከፈጠረው በኋላ በገነት አክብሮ ልዩ በሆነ ቦታ በተዋ፣ እጅግ በተዋበ እና በአማረ ቦታ አስቀመጠው። በገነት ያለውንም ሁሉ ይገዛና ይነዳ ዘንድ ስልጣንን ሰጠው። ይህም እንዳለ በመሆኑ ጌታ ኢየሱስ ክርስቶስ በፈቃዱ ሔዋንን ከእግራ ጎኑ በአጥንት ወስዶ ሰራለትና ረዳት የሆነው ዘንድ አክብሮ ሰጠው። አዳምና ሔዋንም ከአራቱ ባህሪያት ስጋ ማለትም ከመሬት፣ ከውሃና ከነፋስ እንዲሁም ከእሳት ከተፈጠሩ በኋላ በገነት ያለውን ሁሉ ብሉ፣ ጠጡ፣ ግዙ፣ ንዱ አላቸው። ነገር ግን በገነት ውስጥ አንዲት እጽዋትን ከለከላቸው። የዚችም የእጽዋት ስሟ እጸ በለስ ትባላለች። ይችንም እጽዋት ነፍጓቸው ሳይሆን በኦሪት ዘወልቁ ምዕራፍ ሁለት ከቁጥር 17 ተጽፎ እንደምናገኘው የእርሱ ገዥነቱ ካሊነቱ አምላክነቱና እንዲያውቁ ሲል እንዲሁም ስርዓተ ጾምን ለማስተማር ከልክሏቸዋል። ይህ በዚህ እንዳለ በገነት ውስጥ ያለውን በሙሉ እየተመገቡና እየበሉ በሚኖሩበት ሰዓት አዳም ግን አዳምና ሄዋን እጅግ በጣም ደስተኞች ነበሩ። ነገር ግን ያችን እጽዋት ስለከለከላቸው ሰባት ዓመት ሙሉ ትዕዛዝን ጠብቀው በእግዚአብሔር ልጅነት ጸንተው ሲኖሩ ጥንተ ጠላት የተባለ ወይም ደግሞ ዳቢሎስ በስጋ ከይሲ ተሰውሮ ወይም በእባብ ተሰውሮ አሳታቸው። ያልተፈቀደላቸውን ከዚያች ከእጽዋቷ ወይም ከዕፀ በለስ ፍሬ በሉ። በቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ አምስት ከቁጥር አስራ ዘጠኝ ተጽፎ እንደምናገኘው በለሷን እንደበሉ በሞተ ስጋ ላይ ሞተ ነፍስ ተፈርዶባቸው በቅጽበት ወደ ምድር ወረዱ። ወደ ምድር ወርደውም የስቃይ ኑሮ መኖር ጀመሩ። ከዚያም በኋላ ጌታ ለዓለም ቃል ለአዳም ቃል በገባለት ከዛም በኋላ ጌታ ኢየሱስ ክርስቶስ ለአዳም ቃል ገባለት አምኖ አምስት ቀን ተኩል አምስት ቀን ተኩል ወይም ደግሞ አምስት ሺህ አምስት መቶ ዘመን ሲፈጸም ከልጅ ልጅ ተወልጄ አድናለሁ ብሎ ቃል ገባለት። አዳምም ከተፈረደበት ፍርድ በኋላ ጸበለሱን ከበሉ ጸበለሱን ከበሉ በኋላ ኢየሱስ ክርስቶስ እባብን እና እባብን ረግሟታል። ሔዋንንም አዳምንም እንዲሁም መሬትንም ረግሟቸዋል። ሔዋንን እነሆ የሰባት ቀን ደም መፍሰስ ይስጥሽ ብሏታል። አዳምንም ደግሞ ምድር አሜከላና ሾህ ታብቅ ልብህ ጥረህ ግረህ በላብህ በወዝህ ብላ ለፍተህ ብላ ብሎ ፈርዶበታል። እነ እባብንም ወይም ደግሞ ከይሲ ጥንታ ጥንታላት ከይሲ ወይም የዲያብሎስ መሳወሪያ በመሆን መልእክተኛ በመሆን ያገለገለችውን እባብንም ከሌሎች ፍጥረታት ተለይተሽ ነው አንቺ የተረገምሽ፣ ሁኚ በልብሽ በደረትሽ የምታሳቢ የአዳምንና የአዳምን ልጆች ሸኮናቸው ሆናቸው ንከሻቸው። እነሱም ራስ ራሽን በበትር ይምቱሽ ብሎ ፈርዶባታል። እነሆ አዳም በገዓር በስቃይ በምድር ላይ ሲኖር ለብዙ አመታት ከአምስት ሺህ አምስት መቶ ዓመት በኋላ ጊዜው ደረሰና ኢየሱስ ክርስቶስ የገባለት ቃል ደረሰና መድኃኒዓለም ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ በመልዕልተ መስቀል ተሰቅሎ በዕለተ ዓርብ የደም ካሳ ክሶ ደሙን አፍስሶ እነሆ አዳምን ወደ ቀደመ ክብሩ መልሶታል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ መስቀሉ ክቡር። ይቆየን።